የዲፕሎማቶች መናኸሪያ የብዙ ኢምባሲዎች መገኛ እንዲሁም ከግዙፉ የአፍሪካ ህብረት መዋና ቢሮ አቅራቢያ ላይ ዘመናዊ የመኖሪያ አፓርትመንቶችን ከቴምር ፕሮፐርቲስ ሲያሻው በዶላር የሚያከራዩት ሲፈልጉ የሚኖሩበት የማይገኝ እድል በካሬ 6420 ብር ከታላቅ የ40 ቅናሽ ጋር ተጠቃሚ ሆኖ በ60/40 አከፋፈል ለአጭር ጊዜ የሚቆይ 60ቱን ለሚከፍሉ የ40 ቅናሽ አሊያም በካሬ 107000 የኢትዮጵያ ብር በ10% ቅድመ ክፍያ ቀሪውን በግንባታ ሂደት በ30 ወራት ከፍለው የሚያጠናቅቁበትን አማራጭ ዘንሎ መተናል። ከ84 ካሬ እስከ 130 ካሬ ባለ ሁለት እና ባለ 3 መኝታ የመኖሪያ አፓርትመንቶችን ፈጥነው የግሉ ያደርጉ። ያስታውሱ፣ ያሉን ውስን ቤቶች ናቸው። በ0988 4461164 ላይ አሁኑን ይደውሉ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም እኳንንት ነኝ። ከ17 ሚሊየን ብር በላይ አጭበርብሯል የተባለው የባንክ ሰራተኛ በእስራት ተቀጣ። የቡና ላኪዎች የመነሻ ካፒታል በ900 በመቶ እንዲጨምር ሊደረግ ነው ተባለ። ኢትዮጵያውያን ተመራማሪዎች ያሳተሟቸው ጥናታዊ ጽሑፎች በዓለም መድረክ ውድቅ እየሆኑ መምጣታቸው መነጋገሪያ ሆኗል። ታሪኩ ዲሽታ ጊና በችግር ውስጥ ነኝ አለ። ባለቤቱም ታዋቂ ባይሆን ይሻል የነበር ብላለች። ለመሆኑ ድምጻዊ ታሪኩ ዲሽታ ጊና ምን ገጠመው? ዝርዝሩን እናስደምጣቸዋለን። አዲስ አበባን ጨምሮ በሌሎች ከተሞችም ዕድሜያቸው ሳይደርስ የሚያርግዙ ሴቶች ቁጥር አሳሳቢ ደረጃ ላይ መድረሱ ተነገረ። አልጄሪያ ፈረንሳውያንን ከሀገሩ አባረረች። ፈረንሳይም ለውሳኔው ፈጣን ምላሽ እሰጣለሁ ብላለች። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። ከ17 ሚሊዮን ብር በላይ አጭበርብሯል የተባለ የባንክ ሰራተኛ በእስራት ተቀጥቷል። ግለሰቡ ከደንበኞች እውቅና ውጪ ከ17 ሚሊዮን ብር በላይ ወስዷል ነው የተባለው። ሚካኤል ታዬ በቀለ የተባለው ተከሳሽ ከተለያዩ ደንበኞች እውቅና ውጪም ከ1.7 ሚሊዮን ብር በላይ መውሰዱ ተረጋግጧልም ተብሏል። የቅጣት ውሳኔውን ያሳለፈው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ከፍተኛ የሙስና ጉዳዮች ወንጀል ችሎት ነው። ተከሳሹ በአዋሽ ባንክ መሳለሚያ ቅርንጫፍ የደንበኞች አገልግሎት መኮንን ሆኖ በሚሰራበት ወቅት ነው ይህንን ተግባር የፈጸመው ግለሰቡ ተገቢ ያልሆነ ጥቅም ለራሱ ለማግኘት አሊያም ለሌላ ሰው ለማስገኘት በማሰብ ከባንኩ ደንበኞች እውቅና ውጪ የደንበኞችን ፊርማ አስመስለው በመፈረምና ደንበኞችን አጭበርብሮ እንዲፈርሙለት በማድረግ ተግባሩን ፈጽሞታል። በዚህ መሰረትም ተከሳሹ ከባንኩ ደንበኞች እውቅና ውጪ 1781316 ብር ከ25 ሳንቲም ወጪ ማድረጉና ወደ ሌላ አካውንት ካስተላለፈ በኋላም ወደ ቴሌብርና ሞባይል ባንኪንግ በመላክ መውሰዱ እንዲሁም ያስወሰደ መሆኑ ተብራርቷል ነው የተባለው። በዚህ መሰረትም የሙስና ወንጀሎችን ለመደንገግ የወጣውን አዋጅ ቁጥር 881/2007 አንቀጽ 1 ሃና 2 ላይ የተመለከተውን ድንጋጌ በመተላለፍ ስልጣንን ያላግባብ መገልገል ከባድ የሙስና ወንጀል ጥፋተኛ ተብሎ በአምስት ዓመት እስራትና በአራት ሺ ብር ተቀጥቷል የቡና ላኪዎች የመነሻ ካፒታል በ900 በመቶ እንዲጨምር ሊደረግ ነው ተብሏል። የቡና ላኪዎች የመነሻ ካፒታል በ900 በመቶ እንዲጨምር ያደርጋል የተባለው ረቂቅ መመሪያ መዘጋጀቱ ይፋ ሆኗል። የግብርና ሚኒስቴር የቡና ላኪዎች የብቃት ማረጋገጫ ለማግኘት የሚጠየቀውን ዝቅተኛ የመነሻ ካፒታል በግለሰብ ደረጃ በ900 በመቶ እንዲሁም ለአክሲዮን ማህበራትና ኃላፊነቱ የተወሰነ የግል ማህበራት ደግሞ በተመሳሳይ መልኩ ጭማሪ የተደረገበት ረቂቅ መመሪያን አውጥቷል። በዚሁ ረቂቅ መሰረት የግል የቡና ላኪዎች ከዚህ ቀደም ይጠበቅባቸው የነበረው አንድ ሚሊዮን ብር ዝቅተኛ ካፒታል ወደ አስር ሚሊዮን ብር እንዲያድግም ታቅዷል። በተጨማሪም አመልካቾች የአንድ ዓመት የፋይናንስ እንቅስቃሴን የሚያሳይ በባንክ የተረጋገጠ ማስረጃም ማቅረብ ይኖርባቸዋል። በተመሳሳይ ሁኔታ ለአክሲዮን ማህበራትና ኃላፊነቱ የተወሰነ የግል ማህበራት የሚፈለገው ዝቅተኛ የመነሻ ካፒታል ከ1 ሚሊዮን 500 ሺህ ብር ወደ 15 ሚሊዮን ብር ከፍ እንዲል የቀረበ ሲሆን ከማህበሩ መስራቾች መካከል ቢያንስ ሁለቱ ከፍተኛ ድርሻ ያላቸው አባላት የአንድ ዓመት የፋይናንስ እንቅስቃሴ የሚያሳይ የባንክ ማረጋገጫም ማቅረብ ይኖርባቸዋል ይላል ሚኒስቴሩ። ይህንን ያደረገበት ዋነኛ ምክንያት በ2012 ዓ ም የወጣው መመሪያ የቡና ላኪዎችን ክትትልና ቁጥጥር ለማድረግ የሚያስችሉ በቂ ድንጋጌዎች ባለመኖራቸው የብቃት ማረጋገጫን በመጠቀም የሚፈጸመው ህገወጥ ተግባራት ለመከላከል ባለመቻሉ እንደሆነ ተገልጿል የኢትዮጵያ ቡናና ሻይ ባለስልጣን የቡና ግብይት ጥራት ቁጥጥር የተሰኘው ይህ ረቂቅ መመሪያ ከግንቦት 4 2017 ዓ ም ጀምሮ ለተከታታይ 15 ቀናት በሁሉም ባለድርሻ አካላት ተገምግሞ አስተያየት ከተሰጠበት በኋላም በተካ ባካተተው ሀሳብ መሰረት ተግባራዊ እንደሚደረግ ካፒታል ዘግበዋል። ኢትዮጵያውያን ተመራማሪዎች ያሳተሟቸው ጥናታዊ ጽሁፎች ከየትኛውም ሀገራት ተመራማሪዎች በበለጠ እንደሚሰረዝባቸው ተሰምቷል። በቅርቡ ይፋ በሆነ አዲስ ጥናት ነው በኢትዮጵያን ተመራማሪዎች የታተሙ ጥናታዊ ውጤቶች ውድቅ እየሆኑ እንደሆነ የተነገረው። ለመሰረዛቸው ምክንያትም ጥናታዊ ጽሁፎቹ ከእውነትነት የራቁና ከፍተኛ የጥራት ችግር ያለባቸው በመሆናቸው እንደሆነም በአዲሱ ጥናት ላይ ተመላክቷል። በህንድ ሀገር በሚገኝ የአጥኚዎች ቡድን ተደርጓል በተባለው በዚህ ጥናት ዝርዝር ውስጥም ኢትዮጵያ ቀዳሚዋ ሀገር ስትሆን ሳውዲ አረቢያ፣ ፓኪስታን፣ ቻይናና ግብፅ ከፍተኛ የጽሑፍ መሰረዝ ያጋጠማቸው ሀገራት ናቸው ተብሏል። ሁኔታው ያጋጠመው በኢትዮጵያ ውስጥ ጥራት የሌላቸውን የምርምር ጽሑፎች በንቃት የሚከታተሉና የሚያጋልጡ ጠንካራም የሳይንስ ባለሙያዎች ማህበራት ባለመኖሩ እንደሆነም ተመላክቷል። ድምፃዊ ታሪኩ ዲሽታጊና የችግር ህይወት እያሳለፍኩ ነው ማለቱ ተሰማ። ታሪኩ ጋንጋሲ ዲሽታጊና በሚለው የሙዚቃ ስራ ከህዝብ ጋር መተዋወቁ አይዘነጋም። ከዚሁ የሙዚቃ ስራ ጋር ተያይዞ የመጣውን ዕውቅና ተጠቅሞ የተለያዩ የሙዚቃ ዝግጅቶች ከአገር ቤት እስከ ውጭ ሀገራት ድረስ በመሄድ ሲያቀርብም ቆይቷል። ከባለ ሀብቶችም የገንዘብ ስጦታ ሲበረከትለት ተመልክተናል። ነገር ግን በዚህ ሰዓት በስራ ላይ እንዳልሆነና የችግር ህይወት እየመራ እንደሆነ ለእናት ቲቪ ተናግሯል። ታሪኩ አልፎ አልፎ በዓላትን ጠብቀው ከሚመጡ ስራዎች ውጪ አሁን ላይ ስራ እየሰራ እንዳልሆነ ነው የገለጸው። እስካሁን ከዚህ ቀደም የሰራሁትን ገንዘብ ነበር እየበላሁ የመጣሁት አሁን ግን እርሱንም ጨርሼ አንዳንድ ወዳጆቼን እያስቸገርኩ የፈተና ጊዜ እያሳለፍኩ ነው ብሏል። የሙዚቃ ዝግጅት የሚያዘጋጁ አካላት አልፎ አልፎ ሲጋብዙትም በጣም በዝቅተኛ ክፍያ በመሆኑ መስራትን እንዳልመረጠም ተናግሯል። ታሪኩ ዲሽታ ጊና ከሙዚቃ ስራው ባሻገር በተለያዩ መንፈሳዊ መድረኮች ላይ ሲታይ ይስተዋላል። አዲስ አበባን ጨምሮ በሌሎች ከተሞችም እድሜያቸው ሳይደርስ የሚያረግዙ ሴቶች ቁጥር አሳሳቢ ሆኖ አልተባለም። የጤና ሚኒስቴር በኢትዮጵያ የልጅነት እርግዝና አሳሳቢ እየሆነ መምጣቱን ይፋ አድርጓል። ሁኔታው አዲስ አበባን ጨምሮ በክልል ከተሞችም አሳሳቢ ደረጃ ላይ እንደሚገኝ ነው የተነገረው። የጤና ሚኒስቴር በዚህ ሰዓት የእናቶችንና ሕፃናት ሞትን ሙሉ በሙሉ ለማስቀረት አለመቻሉን በገለጸበት ወቅት ነው ይህንን ያሳወቀው። ከዚሁ ጋር በተገናኘ በአሁኑ ወቅት የልጅነት እርግዝና ትኩረት የሚፈልግ ጉዳይ በመሆኑ ስራዎችን ይፈልጋል። የተባለው የልጅነት እርግዝና በሀገር ደረጃ 13 በመቶ ደርሷል የተባለ ሲሆን የሚከሰተውም በጋብቻ እንደሆነ ተመላክቷል። በመጨረሻም አልጄሪያ ፈረንሳዊያንን ከሀገሩ አባረረች። የአልጄሪያ ባለሥልጣናት በአሳለፍነው ወር ከተባረሩት አሥራ ሁለት ፈረንሳዊያን በተጨማሪም ሁለት የፈረንሳይ የስለላ ወኪሎችን ማባረሯን ይፋ አድርጋለች። እነዚሁ የስለላ ወኪሎች ናቸው የተባሉት ፈረንሳዊያን የሐሰት ዲፕሎማቲክ ፓስፖርትን በመጠቀም ነው ወደ አልጄሪያ የገቡትም ተብሏል። አልጄሪያ ሁለቱ የፈረንሳይ ዜጋዎች በፈረንሳይ የሀገር ውስጥ ጉዳይ ሚኒስትር ውስጥም በደህንነት ዳይሬክቶሬት ውስጥ የሚሰሩ መሆናቸውን ገልጻ ወደ ሀገሪቱ ሲገቡ ሕግን አለማክበራቸውንም ገልጻለች። በተጨማሪም የስለላ ተግባር ለመፈጸም የተላኩ መሆናቸው በመረጋገጡ ከሀገር እንዲወጡ አድርጌያለሁ ብላለች። አልጄሪያ በሚያዝያ መጀመሪያ ላይ 12 የፈረንሳይ ኤምባሲ ሰራተኞችን ማባ ረሯም ይታወሳል። ይህ ከሆነ ከሳምንታት ወዲህ ነው። አሁን ተጨማሪ ሁለት ፈረንሳውያንን ግዛቷን ለቀው እንዲወጡ ያደረገችው። ሁኔታውን በተመለከተ ፈረንሳይ ተገቢ እንዲሁም ፍትሐዊ ያልሆነ ተግባር በማለት ገልጻ በቅርቡም ፈጣንና ተመጣጣኝ እርምጃ እንደምትወስድም ገልጻለች። አልጄሪያ በፈረንሳይ ቅኝ ግዛት በነበረችበት ዘመን ከ45 ሺህ በላይ ዜጎቿን እንደተገደሉባት ገልጻለች። ለዚህና ለሌሎች ፈረንሳይ ላደረሰችው ጥፋት ተገቢውን ካሳ እንዳልተከፈላትም ታነሳለች። ይህ የሰሞነኛው የአልጄሪያ ውሳኔ የሁለቱ ሀገራት ግንኙነት በመልካም ደረጃ ላይ ላለመገኘቱም ማሳያ ተደርጎ ይቆጠራል። የዲፕሎማቶች መናኸሪያ፣ የብዙ ኢምባሲዎች መገኛ እንዲሁም ከግዙፉ የአፍሪካ ህብረት መዋና ቢሮ አቅራቢያ ላይ ዘመናዊ የመኖሪያ አፓርትመንቶችን ከቴምር ፕሮፐርቲስ ሲያሻው በዶላር የሚያከራዩት ሲፈልጉ የሚኖሩበት የማይገኝ እድል፣ በካሬ 6420 ብር ከታላቅ የ40 ቅናሽ ጋር ተጠቃሚ ሆኖ በ60/40 አከፋፈል፣ ለአጭር ጊዜ የሚቆይ 60 ፐርሰንቱን ለሚከፍሉ የ40 ቅናሽ አሊያም በካሬ 17000 የኢትዮጵያ ብር በ10% ቅድመ ክፍያ ቀሪውን በግንባታ ሂደት በ30 ወራት ከፍለው የሚጠናቀቁበትን አማራጭ ዘንሎ መተናል። ከ84 ካሬ እስከ 130 ካሬ ባለ ሁለትና ባለ ሶስት መኝታ የመኖሪያ አፓርትመንቶችን ፈጥነው የግሉ ያድርጉ። ያስታውሱ፣ ያሉን ውስን ቤቶች ናቸው። በ0988 441164 ላይ አሁኑን ይደውሉ። ይህ አዋዜ ልዩ ላልሰማችሁ ነው።